ስራ አይደለም እሱ። ራስን ለማሳወቅ ሰዎች ራሳቸውን ለማሳወቅ የሚፈልጉ ሰዎች አሉ። በዚህ ስህተትን በመናገር ስህተትን በማረም የወጡ ግን አንድም የሉ እና እኔ እነዚህን ሰዎች ስህተትን ከማውራት ይልቅ ስህተትን ማረም ይቀድማል ብዬ ይመክራቸዋለሁ። ይሄን ደግሞ ብቻ አይደለም፣ እነዚህ ልጆች ናቸው ከቤተክርስቲያን በመባረር ይሁን ወይም ከጫካ በመነሳት ይሁን እግዚአብሔር ቀብተዋቸዋል። የቀባቸውንና ያልቀባቸውን እንኳን አለዩ። ነገር ግን በጥቅም አንጻር ነው የመጡት፣ በብር አንጻር ነው የመጡት። ገንዘብ የተሸጣሉ እንዲህ ያደርጋሉ ብር ይፈስራሉ እንዲህ ይወዝናሉ የብር ጉዳይ ብቻ ነው የምንሰማው ከትልልቆች የሚመጣ እንዳውም ምንድን ነው የሚሉት መንግስት እንደዝም አለ እነዚህ ሰዎች ገንዘብ በሙሉ ሲሰበስቡ ህዝብ እጁ ባዶ ሲሆን እንደዝም አሉ ነው የሚባለው ነገር ግን እኛ ኦርቶዶክስ ቸርች አለን ስንት ፎቃ አላቸው አንዲት ዋ ካተድራል እንኳን ስንት ፎቅ አላት? ስንት ነጋዴ አላት? በባንኮች ብመለከቱ ስንት ቢሊየን ብር አለ? ካቶሊክ ብታይ ስንት አለ? ይሄ ቤት ዛሬ አምስት እና አስር ሺ መቶ ሺ ብር አገኘና ና ሌላ ጉድ መጣ። ለምን መጣ? ቦታ ይከራያሉ። ሀያ ሺ ሰላሳ ሺ ቤት ይከራያሉ መኖሪያ እነዚህ ሰዎች ብር ያስፈልጋቸዋል። ብር ስለሚያስፈልጋቸው የእኛ ሰዎች ደግሞ ብር አይሰጡም፣ አልለመዱም። ሚስዮን ያስተማረችን ጌታ መቀበል እና ብር መቀበል ነው። መስጠት አላስተማረችንም፣ ሚስዮን አላስተማረም። የቀደሙ አባቶቻችን መስጠት አላስተማሩንም። መቀበል ነው አስተማሩ። መቀበል ከተማር መስጠት የምንማረው መቼ ነው? እንግዲያውስ ለመቀበልም የቸኮሉ አሉ። ብዙ እንዲሰጡም የፈለጉ አሉ። በትንሽ ነገር ትልቅ ነገር የሚፈልጉ አሉ። በትልልቅ ነገርም ትንሽ የሚፈልጉ አሉ። እሱም እንዲብልቅ ነው። ልክ እንደ ሰዎች ደግሞ ሊሆኑ ይፈልጋሉ። እነዚህ ወጣቶች አንደኛ፣ ጠለቅ ያለ ትምህርት የላቸውም። የመጽሐፍ ቅዱስ ትምህርት ተምረው አልወጡም፣ ከመቶ ዘጠናው እንጂ። እንደገና ደግሞ በቤተ ክርስቲያናቸው በእግዚአብሔር ቃል ሙላት አላደጉ። ሶስተኛ ደግሞ በሙላት ባደጉበት ቤተክርስቲያናቸው ተገፍተው ቦታ ተው ነው የወጡት። ለመበቀልም ጭምር ነው የሚሰሩት። ስለዚህ ለበቀልም የሚሰሩ ስለሆነ ለበቀል እንዳይሆኑ ብዙም እንዳይሰበስቡ ሌላውን እንዳይጎዱ ራሳቸውም እንዳይጎዱ ጠጋ ብሎ የቤተ ክርስቲያን መሪዎች መምከር። ምክንያቱም ስለ ክርስቶስ ነው የሚሰብኩት ምንም ቋንቋ ባይኖራቸው ምንም ባይሰብኩ ባገኙት ቃል፣ ትንቢት፣ ራእይ፣ መገለጥ፣ ፈውስ፣ ድንቅና ታምራት ይሆናል። አሁን ድንቅና ታምራት ከሚያደርጉት የሚከሰሱ ከቁጥር በላይ እነሱ ናቸው። በቴሌቪዥን ላይ የወጡ ናቸው። በቴሌቪዥን ላይ ሌሎች አልወጡም። በቴሌቪዥን ላይ የወጡ እየተከሰሱ ነው ያሉት እነሱ። በቴሌቪዥን ላይ ስለወጡ በቴሌቪዥን መክሰስ መሰለኝ እንጂ መምከር፣ መቅረብ፣ ማስተማር ይቻላል። እምቢ ካሉ ግን ስህተታቸውን አንድ በአንድ በዝርዝር አውጥቶ እግሌ እንዲ እንዲ እንዲ እንዲ ያደርጋል ሌሎች አሉ በሁለተኛ ደረጃ ደግሞ በመንግስት ፈቃድ የተሰጣቸውን መንግስት ራሱ አውቆ ፈቃድ የተሰጣቸውን ማብጠልጠል ስም ማጥፋት